አገረስከት ሊቀማስ ተከበሩ መላከ ምረት ስ ለሚቆራ እንግዲህ ይቅርታ፣ ምናልባት ቃሉን እሳሳት እችላለሁ። ከተማ ሊቀ ካህናት የዚህ የዛሬው ካቴድራል አስተዳዳሪ አገልጋይ መላከመረት ግብረ ማርያም፣ ሌሎችን ካህናት በአጠቃላይ ሊቃውንተ ቤተ ክርስቲያን በየስማችሁ በየማዕረጋችሁ፣ እንዲሁም ከሩቅም ከቅርብም ለዛሬው ለበረከት ቀን እዚህ ቦታ የተገኛችሁ የወላዲት አምላክ የድንግል ማርያም የቃል ኪዳን ልጆች ሁላችሁም እንደምን ዋላችሁ እንደምን ሰነበታችሁ እንደምን ከረማችሁ ቀኑን ሁሉ ሰላም አውሎ እኛንም ከያለንበት እናንተንም አሰባስቦ ብዙ ጊዜ የደከማችሁበትን ሰባት ዓመት ጉዞ ፍሬያችሁን ዛሬ እንደ እንድትበሉ ነው እንግዲህ ፍሬ ከሆነ እንድትመገቡ እንድትባረኩ ላደረሰን ላደረሳችሁ ለመድኃኔ ዓለም ክብር ምስጋና ይግባው ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ቋና አዎ፣ እንግዲህ እውነቱ በዛሬው ቀን እኛ የምናስተምረው እንደው ጥሩ አድርጋችኋል ለማለት ነው እንጂ እናንተ ናችሁ እኛን እያስተማራችሁን ያለ ህንፃው ራሱ ይሄ ከጊዜው ጋር ስናየው ይናገራል አንደበት አወጥቶ በዚህ ዘመን በዚህ ጊዜ ኑሮውን ታውቃላችሁ። መቼም ስጋ ለራሱ ሁሉ ያውቃል የአሁኑን የኑሮ ሁኔታ እና ሰባት ዓመት ትንሽ ናት እኮ ይህን ያህል ካቴድራል በእውነት ጂፕላሷን ነው እኮ እኔ ስዞረው ነው ያመሸው። በእውነት ደግሞ ከላይ ወጥቼ እና እንደዚህ ያማረ ምን ብጠነክሩ ነው በእውነት ምን ያህል የሃይማኖታችሁ ጥንካሬ ምን ያህል ብርታት ቢኖራችሁ ነው! እና ዛሬ የእናንተ ስራ ነው። በቃል ከመናገር የሚታይ ነገር ነው የሚያሳምነው። በቃል የሚነገረው ይሆን አይሆን። ይሄ ግን እንደው እንደ ቶማስ ካልዳሰስኩ እየዳሰስን ነው ያመንነው እና ድካማችሁን ነው እያላችሁን የተወጋውን ጎኔን በምስማር የተቸነከረውን እጅ እግሬን እው እንዳለ እናንተም ኑሮ ዛሬ ምስማር ነው እውነት ጦር ነው እና በዚያ ተወግታችሁ ነው ዛሬ ቤተ ክርስቲያኑ ለዚህ ያበቃችሁትና እንኳን ደስ አለን ደስ አላችሁ እንግዲህ ዛሬ በጣም ልዩ ቀን ነው ለእኛ ለአባቶች። በእውነት ደከመን አይባልም። አገልጋይ ደከመኝ አይልም። ካህን ምድራዊ መልአክ ነው። በእውነት ያው ለአሁን ቅድም ሊቃውንቱን ይቅርታ ሳንጠይቅ ስለመሸና ስለደከመን እንጂ፣ ዛሬ እናንተ በእውነት እግዚአብሔርን የምታመሰግኑበት ሌላ የሚሰጠው የለም የባርክዋግ ብትረግ ለእግዚአብሔር ነው። እግዚአብሔር ባለሟሎች እግዚአብሔር አገልጋዮቹ ካህናት የሚያመሰግኑበት ቀን ነው። ግን ደከመንና ጧስ ጀምረን እንደዚሁ ነው። ድንቅ ነገር ነው። እንግዲህ ደረጃው ይለያያል። ይዋል ያም ቢሆን በጣም እንደ ታምር ስናወራው የዋል ነው። በሁለት አመት ጂ ፕላስ ፋይፍ ነው አይደለ? እንትን ያ አዎ እና ትምህርት ቤት ነው በሁለት አመት ተመርቆ ዛሬ ያን እያደነቅን ታምር ስንል፣ ደግሞ ሀሌ ሉያ አቢ ሆነ ደግሞ ሌላ ደግሞ የበለጠ ሆነብን። እና ቅዱስ አባታችን ቅድም አባታችን እንዳሉት በእውነቱ ሁለት ሱሁለት ሳምንት ውጭ ሀገር ሰንብተው ሰው ወደ ውጭ ሲሄድ በጣም ይከብዳል። አየር ንብረቱ ምግቡ፣ ፈተና ነው የሚሆነው። ከዚህ ይዘውት የሄዱት አየር ንብረት እዚያኛው ጋር ይጋጫል። የዚህ አየር ንብረት እስከሚያልቅ እዚያ ጋር ፈተና ነው። አሁን ደግሞ የዚህን ጨርሰው የዚያን እዚህ ይዘው መጠው ውጣል ወጣም ትግል ነው እና በጣም ደክሟቸው እርግጥ ቅርብ ስለሆነ ያ በጣም ቅርብ ነው፣ ጎፋ ገብርኤል ነው እና ይህ ግድ እንደ እናንተ እንደ የብዙ ጊዜ ተማጥኖ ስለነበር እንዲባረኩ መላኑ ሁላችንም እንደው ቅዱስ አባታችን የድካሞ መሰረት ጥለው ብለን ይዘንን በጣም ደክሟቸው እንጂ ለመምጣት ፈቃደኛ ነበሩ ግን እንደው ልምጣን ቢሉ እኛ አንፈቅድን። በእውነቱ በጣም ምክንያቱም አባት ማስፈራሪያ ነው ለአንድ ቀን ብሎ የነገው ይበልጣል እና እሳቸው ለዚሁ ነው። ብፁዕ አቡነ ሆኖክም ቃል ኪዳናቸውን አክብረዋል። እንደው ለትትና እንጂ ከዚህ በላይ የሚደረግ የለም። እና ደግሞ ለሚቀጥለው እግዚአብሔር ጊዜውን ከባረከልን ሁላችን አጅበን መተን ሊባርኳቸዋል፣ ሊባርኩናል። እንግዲህ ትምህርቱ ቅድም እንዳልኳችሁ ነው፣ እንደው በእምነቱ ዙሪያ ሰው መቼም ሲያምን ነው ስራ የሚሰራ። አዎ ሰው ካመነ ስራ ይሰራ። በእምነት ሁሉ ይገዛል። ዛሬ ኑሮ በእምነት ተገዝቶ ነው፣ በሌላ አይደለም። አዎ ሁሉ ሁሉ ይትከሀል ለዘ አምን እንደተባለው ነው፣ ለሚያምን ሁሉ ይቻላል እና ዛሬ ይዘንብቡን እጅም ቢሆን ይቆረጣል፣ ተቆርጧልም አባቶቻችን ያቆዩን ብር ሰጥተው አይደለም፣ ሰውነታቸውን ውድ አካላቸውን ለሽንኩርት ሽንኩርት እንደ ድንች ተቀረደው ተልጠው፣ በእሳት ተጥለው ያው የምናውቀው ነው ታሪኩ፣ እናውቀዋለን። ማን ነው አንልም። ጅግራቸው ተቆርጦ አይናቸው ፈርጦ ነው ያቆዩ። እና እኛ ደግሞ እንደዚያ አቅም ባይኖረንም ዛሬ እጅ እንደመቆረጥ ነው። እሳት እንደመግባት ነው። ኑሮው ማለት ነው መቼም። ኑሮው ስል ገበያው ነው። አኗኗሩ ስንል የምንኖረው ኑሮ ዛሬ ለዚህ ያበቃል ነው። እምነት ካለ ይቻላል ነው። ይሄ ደግሞ ምስክር ነው። ምን አለ እምነት ካለ እሳት አይፋጅም እኮ፣ ገደል ቢገቡም የሚጎዳ ነገር የለም። እባብ ይረገጣል፣ አንበሳውን ጊንጡን ትረግጣላችሁ ተብሏል። አዎ እምነት ካለ ስለዚህ እምነቱ ቢሆን ላመነ ደግሞ ሁሉ አሁን እንዳልኳችሁ ያው ተችሏል። ይሄ እኮ ታምር ነው። ይሄ እኮ ገርል ነው። ዛሬ አንድ ሰርቪስ ለመስራት በጅምር የሚቀርበት እኮ ነው ማብሰያ ቤት እና ይሄ በጣም የእምነታችን መገለጫ ስለሆነ እናንተን ለቤተ ክርስቲያን የሰጠ አምላክ ይክበር ይመስገን። እንኳን ደስ አላችሁ። እግዚአብሔር ከአማኞቹ ጋር ኮነ እንደው ሁዱ ሲል እኔ ከእናንተ ጋር ነኝ ነው ያለኮ። አዘይይርህቅ ማግብርቲሁ ከአገልጋዮቹ የማይለይ ሁሉ ጊዜ ከነሱ ጋር ነው የሚለው። ሁሉ ጊዜ እግዚአብሔር ከአገልጋዮቹ አይርቅም። ምንለምነው በፍርሃት እትትና ስለሆነ ለእንዲህ ያለችው ሰውነት እግዚአብሔር ቅርብ ነው። ዘእይርህ ቀማግብቱ ወትረ ዘምስሌ ሆኑ ይሄሉ ዘእይት ጸመም ለዘ በፍርሃት ወበረአድ ትስዕሎ ነፍስ ነው ው በውስጥ አምላክነቱን ፈጣሪነቱን እያሰበች ለምትለምን ሰውነት እግዚአብሔር ቅርብ ነው ነው። እሱ ይኸው፣ እናንተ እኮ ናችሁ። ትናንት በአባቶቻችን በእናቶቻችን፣ ዛሬ ደግሞ በእናንተ ይኸው። አዎ እግዚአብሔር ቅርብ መሆኑን አየነው። መቤታችን ድንግል ማርያም እንኳን የእሷ ቤት የልጆቿ ቤት ሁሉ በእሷ ጸሎት በእሷ ቃል ኪዳን ይሰራል፣ ይባረካል። በእውነቱ እና ለእናታችን የድንግል ማርያም ክብር ምስጋና ይገባታል። አሁን ነገ ተነጎዲያ በአንድ ቀን እንደዚሁ ቤቷ የተሰራበት የመጀመሪያ ቤቷ ልጇ ልጇ መድኃኔዓለም ለእናቱ ቤት የሰራበት ቀን ነው። ደግሞ ዛሬም እናንተ ያው ቤቷን ሰራችሁ እንግዲህ ምን ችግር አለ። ስትቸገሩ ሩጦ መጥቶ እመቤቴ ማርያም ነው የምትሉ እና ስለዚህ በጣም ደስ ይላል። እንግዲህ ጊዜው ቅድም እንዳልኳችሁ እንዲያው ዝም ለን መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በወዳጆቹ በአማኞቹ አትሮ ድንቅ ስራ ይሰራል እያል ማድነቅ ነው እንጂ ትምህርቱ የእናንተ ነው። ትምህርቱ የእናንተ ነው። ዛሬ ቤተ ክርስቲያን ናት፣ እንግዲህ እውነቱ ለሁሉም ነገራችን ቤተ ክርስቲያናችን ናት፣ ለልጆቻችን እንዳይባክኑ እንዳይባዝኑ አሁ ሌላው ዛሬ በድግሪ ብንመረቅ እንደው ዶክተሮች ፕሮፌሰሮች ብንባልም እስከዚህ ነው። ስነ ምግባር የሌለው ነገር ነው እና ይቺ ቤተ ክርስቲያን ለኢትዮጵያ ሕዝብ በጣም አስፈላጊ ለችግር ጊዜ በጣም አስፈላጊ ተቋም ስለሆነች ቤተ በእውነቱ በየቦታው አዎ በየቦታው ቤተ ክርስቲያን ቢተከል ቢስፋፋ በጣም አስፈላጊ ነው። ምመና በጣም ዛሬ መጠጃችን አምባችን፣ መሸሸጃችን፣ አንድነታችን አዎ አንድነታችን። ዛሬ የምታወት ሁሉ ህዝብ ለዚህ ሁሉ ህዝብ እናትና ሌላ ቦታ እኮ እንድንሆን አንችልም አንችልም በእውነቱ እና እናት ቤተክርስቲያናችን ው ስብስብ አድርጋ አገናኝታ ልጆች ብላ ቋንቋ የለም ቀለም የለም ው እና ይችን ቤተክርስቲያን መንከባከብ አለብን እንግዲህ የድካማችሁ ውጤት የመጨረሻው ምንድን ነው የምታደርጉበት እንዳልን ድፍረት ይሆናል በእውነቱ ብዙዎቻችሁ ታውቃላችሁ ጥቂቶቹ ደግሞ እንደው ህንጻው መሰራቱን እንዳይሆን ሰው ቤት ከሰራ ምንድነው የሚያደርገው? እንደው ጥሩ ቤት ስትሰሩ ምንድነው የምታደርጉት ቤታችሁ ውስጥ አንድ ሰው ቢነግረኝ ዝም ብሎ። ጥሩ ቤት ከተሰራ በኋላ የቤቱ ባለቤት ምንድነው የሚያደርግበት? ቤቱን የክትሰርጉልኝ የዘላለም መኖሪያው ጥሩ ነው። ለመኖር ምን ያስፈልጋል?

እኮ እኔው ተናግሬአለሁ አይደል? መብል ያስፈልጋል አይደል? መጠጥም ያስፈልጋል እና እዚህ ትበላላችሁ፣ ትጠጣላችሁ፣ ነው ጥያቄ እኮ። ይህ እኮ ሰው ቤተሰብ እኮ ዝም ብሎ ጦሙን ይ አድረ ምግብ ያስፈልጋል። ምግቡ ደግሞ ያው ታውቁታላችሁ። ዛሬ ትንሣኤ እያልን የምናከብረው በዓላችን ሙቶ የተነሳው ስጋውን የቆረሰልን ደሙን ያፈሰሰልን አምላክ ነው። በነገራችን ላይ ትንሣኤ ማለት እንደዚህ ነው። ለእናንተ ዘንድሮ ነው ትንሣኤው የተከበረ አያችሁ። ዘንድሮ ትንሣኤ ነው ሰባት ዓመት ሙሉ መቃብር ውስጥ ማለት እኮ ይህን ለመጨረስ ዘንድሮ ግን ተነስታችኋል። እንኳን ደስ አላችሁ አዊ ነው ትንሣኤ ስንል እኮ የኛ የልቡና ትንሣኤ ነው። ትንሣኤ ልቡና ማለት ለበጎ ነገር መነሳሳት ማለት ነው። ከክፉ ነገር መላቀቅ ያ ትንሣኤ ስጋው ያው እያንዳንዳችን ስንሞት ነው የምንነሳው ትንሣኤ ስጋ ነው። ይህ ትንሣኤ ልቡና ለበጎ ነገር ዘፈጠርከ ህሊናተ ረቷአተ ለያ አምኑ ብቀ ለሚያምኑብህ ቅን ልቡናን የፈጠር። ይሄ ነው ትንሣኤ ማለት ቅን ልቡና። ባይኖራችሁ እንዴት ያልቃል? የሁላችሁ ቅኑ እኮ ነው። በተለይ ሰበካ ጉባኤው የሚደነቅ በእውነቱ። ሰበካ ጉባኤ ማለት ይሄ ነው አለቃው በካህናቱ ከህዝቡ ጋር ተስማምቶ፣ ቅን ልቡና ካለ ምንም የሚያቀት ነገር የለም። ጠማማ ከሆነ አስቸጋሪ ነው። የልመና በሬ ነው የሚሆን። አንድ ወደፊት ሲስር፣ ሌላ ወደ ኋላ ማለት መጓተት ነው። እና ቅን ስለሆናችሁ ነው። እንግዲህ አንድ ልብ ስለሆናችሁ ነው እና እግዚአብሔር አንድነታችሁን ይጠብቅላችሁ። መቤታችን ትባርካችሁ። ሀገራችንን ሰላም ያድርግልን።